ቤቷ ድረስ ሄድኩኝ አበባ ይዤ ሄጄ ሩታ አስደብድባ መለሰችኝ። ሩታ እንደዚህ አድርጋ መለሰችኝ። ስለዚህ ሩታ አቆሻኝ መለሰችኝ። ሩታ እንደውሻ አድርጋ መለሰችኝ። ስለዚህ እኔ ቅርታ ልጠይቅ ሄጄ ነበር እናንተ እንደዚህ እንደዚህ እግሯ ላይ ወደቁ ምናምን እያላችሁ ስለሆነ ሄጄ ነበረ። ነገር ግን አባረረችኝ ልትል ካልሆነ በስተቀር አብርሽ፣ የሆነ ለመናገር አገር ትላንትና እያደረከው ነገር በጣም ስህተት ነው ማለት ነው። ሰላም ቤተሰብ እንዴት ናችሁ? ትላንትና ማለት ነው እንዴት ነበርን የምላችሁ ማለት ነው። አብርሽ በዚህ ልክ እንደዚህ ይሆናል ብዬ አልጠበቅኩም። የሆነ ለመናገር አብርሽ ታውቃለህ፣ ያው ማለት አንተ ላይ ብቻ አይደለም እየተጫነን ያለነው፣ ምክንያቱም አንተ ጥፋተኛ ስለሆንክ ነው። በዚህ ሰዓት ወይም ደሞ ሁላችንም አብርሽ ጥፋተኛ ነው፣ እንደዚህ እያደረገ ነው፣ ትክክል አይደለም እያልን አንተን ምን ወቅስ፣ ጥፋተኛ ስለሆንክ ነው። አንድ ሰው ጥፋተኛ ሳይሆን ጥፋተኛ ነው አንልም። ገባ አይደል? ኦዲየንስ በትክክለኛው ይፈርዳል ማለት ነውና አብዛኞቻችን ለሩታ ምንለው ምንድ እንደሆነ ታውቃለህ? አንደኛ ሴት ልጅ ናት። ሶ ሁለተኛ ደግሞ እርጉዝ ናት፣ ነብሰ ጡር ናት አይደል? ትላንትና እንደሆን ካያችሁት ቪዲዮ ላይ በጣም ነው የምታስታውቀው ማለት ነው። እና ነብሰ ጡር ሴትን እንደዚህ ማሰቃየት ጥሩ አይደለም ሲጀምር ማለት ነው። ነብሰ ጡር ሴት ምንም ብታጠፋ፣ ሩታ አሁን አንተ ሩታ እንዳጠፋች በጣም እያረካት ነው። ሶ ግን እንኳን ሴት ልጅ ሆና እንኳን፣ እሺ እርጉዝ ባትሆን እንኳን ቢያንስ ሰው ልጅ እኮ ትንሽ እንትን ይሆናል፣ ግን እርጉዝ ሆና እኮ እሷ እኮ በጣም ቴንሽን ውስጥ ነው የምትገባው። በጣም መጥፎ ውስጥ ነው እሷ። እንኳን ያንተ ስቃይ ወይም ደግሞ የኦዲንስ ትችት አደለም፣ እሷን በራሷ ጊዜ እንኳን አሁን እርጉዞዎች ማለት ነው በጣም እንትን ይላሉ፣ ገባቸው። በጣም ብዙ ነገር ነው የሚያስቡት፣ በጣም ብዙ ነገር። በሕይወትና በመኖር መካከል ነው ያሉት፣ ገባቸው፣ አደለ? እርጉዝ ሴቶች ማለት ነው። ስለዚህ ሩታ በዛ ሕይወት ውስጥ ነው ያለችው፣ ገባ ስለዚህ በዛ ህይወት ውስጥ ኖራ አንተ ሌላ ጭንቀት ደረበህባት። ኦዲየንስ ሌላ ጭንቀት ደር እሷ ብታጠፋ ራሱ አላጠፋችም ነው የምንለው እኛ ማለት ነው ገባ አይደለ? ግን ስታጠፋ የሆነ ነገር ፓርቶች ካሉ ነው ምንነግራት። ሶ አብዛኛው ደግሞ ማለት ነው በውስጥ ለምናት ነግራት ምናምን የምትሉ ሰዎች አላችሁ። እሩታ በውስጥ ከሚነገራት ይልቅ በሚዲያ መሰማ ነው የሚቀላት። በውስጥ እየገባችሁ እህትሽ ነኝ፣ ጓደኛሽ ነኝ፣ እኔ አንቺን ውድሻለሁ፣ አንቺን እረዳሻለሁ እያላችኋት ማለት ነው ቮይሷን እየቀዳችሁ በኋላ ሚዲያ ላይ ለምት ልታወጡ እያዘጋጃችሁ እያላችሁ፣ ሰዎች ተጠንቀቁ፣ ሥርዓታችሁን ያዙ። ሩታም የማንንም ስልክ እንዳታንሽ ሰምተሻል አደለ? ስለዚህ እየደወሉ እህትሽ ነኝ ምናምን እያሉ እኔ ጓደኛሽ፣ እንደ ጥሩ ሰው፣ አንቺን እንደሚወስድ ሰው፣ ጥሩ ቦታ ላይ እንደሚጥልሽ ሰው ሆኖ ማለት ነው አንቺን ሊጥልሽ ነው የሚፈልጉት ቮይስሽን እየቀዱ ነው። እሺ፣ ስለዚህ ይህንን ተጠንቀቂ። በውስጥ ቢነገራትም በሚደ ቢነገራትም ሲጀምር ሩ ለምዶና አላውቅም አሰማም ግን ማለት ነው። ሩታ በዚህ ሰዓት ማለት ነው እንኳን አጥፍተሻል ብለናት ልንወቅሳት አደለም። ብታጠፋ እራሱ አላጠፋሽም ነው ም ምክንያቱም ያለችበት ሁኔታ ለዚህ አደለም ለዚህ የሚያዳርግ አደለም። ገባ አይደል አብርሽ ማለት ነው የማታከ ሆነ እወቅ፣ እርጉዝ ሴቶች ምን አይነት ሁኔታ ውስጥ እንዳሉ በዚህ ሰዓት እኮ መንከባከብ ያለባት ማልቀስ የሌለባት ሰዓት ነው። ራሱ እንኳን በሚዲያ በሚጨንቃት ነገር ማልቀስ አይደለም። ሎርማን እንኳን ሆዳቸው ብሶ እኮ አልቅሺ አልቅሺ ነው የሚላት ሚሏት እኮ አይደል? እንደው እርጉዞች ማለት ነው ተናገሩ እርጉዞች ማለት ነው ሳትነኩ ነው የምታለቅሱት እኮ የሆነ ነገር አማረኝ ብላችሁ ነው የምታለቅሱት፣ እርጉዞች ማለት ነው። ስለዚህ እንኳን ሩታ ሚዲያ ላይ እንደዚህ እኛ እንኳን እኛ ኦዲዬንሶች ልንሰርባት አይደለም አብርሽ አንተ በምታረገው ነገር እንኳን በቃ ትንሽ ዬ ነገር እንኳን ነው የሚበቃት በዚህ ሰዓት ማለት ነው። ልታለቅስ ልንገርሽ፣ ትንሽዬ ነገር ነው የሚበቃት። እንኳን አንተ እንደዚህ እያረካ ለማልቀስ አይደለም። አበባ ይዤ ትሄዳለህ። ይኸው አበባ ይዤ ተቀርታ ጠይቃለሁ። እናንተ ይቅርታ ለምን እግሩ ላይ እግሩ አለ ወድቀ ይቅርታ አትጠይቅም ብሏል። እኛ ስላልን አይደለም የምትሄደው አብርሽ። በዛ ላይ ደግሞ ምንድነው ተቀለ ይኸው ተቀበይ ሎርማ ሎርማኔ ማለት ነው። ይኸው ተቀበይ አበባ እየልሽ መጥቻለሁ እና ይቅርታሽ ነው ምፈልጉ እቤት እንሂድ ሰው እሷ እኮ የሆነ እንትን አይደለችም፣ እቃ አይደለችም። የሆነ ይኸው ገንዘብ እሺ፣ ስጣኝ ስንት ነው ብለ አይደለም የምትወስደው ገንዘብ አደለች፣ ወይም ደግሞ የሆነ እቃ አይደለችም። ገባ አይደለ? የይቅርታ አጠያየቅ እራሱ አለው። አንተ አጠያየቅ የቅርጥ እንዴት ነው ታውቃለህ? ይኸው አበባ ይዤልሽ መጥቻለሁ፣ ይቅርታሽን ነው የምፈልገው፣ እቤት ተመለሽ። እኛ ማለት ለኛ እንዲመስል ነው እየጠየቅ ያለው እንጂ ከልብ አይደለም። ከልብ እንዳልሆነ በደንብ ነው የሚያስታውቀው። መጀመሪያም ጀምሮ ራሱ ማለት ነው አበይ ይላል ሊሄድ ነው ይሄው ምናምን ብለህ መጀመሪያ ራሱ ስትገባ ራሱ አንድ አይደለም። በራስ ከራስ ተነሳስተ ነው እኛ ስላልን አደለም። እኛ አብርሽ፣ ሄደ እግሯ ላይ ወድቀ ያለችበት፣ ሄደ እግሯ ላይ ወድቀ ይቅርታ መጠየቅ ነበረብህ ብለን ስላወራን አደለም። ያለችበት እንደምንም ሄደ ማግኘት ትችላለህ፣ ደህና መሆናን ማወቅ ትችላለህ ስላልን አደለም፣ በራስ እኛ መክረን እኛ ስለጻፍን አይደለም። በራስ ለምን አታደርግም አብርሽ ማለት ነው ገባ አይደለም ሌላኛ ደግሞ በጣም ብዙ እንትን እያልክ ነበር። የሆነ ለሰው ልጅ ማለት ነው የሆነ ለመናገር እኔና እግዚአብሔር መስከን እኔና ባሊ አሁን ከተዋወቀን ስንት አመታችን ነው? አራተኛ አመት እያያዝን ነው ማለት ነው። ነገር ግን በአካል የተገናኘ ነው ቢያንስ እኔ እንጃ ከሶስት አመት በኋላ እንደዛ ነው የተገናኘ ነው። ግን ሎርማኔ እንዴት ልበላችሁ? በቃ አብረን የምንኖር ሰው በቃ በጣም ብዙ አመት የኖርን ሰው ነው የምንመስለው። ብታይ ሆን ማለት ነው እኛ ግን ማለት ነው ለሰው ልጅ አንድ ቀን ሁለት ቀን በቄ ነው ከሩታ ጋር ሁለት አመታችሁ ልትይዙ ነው። ሁለት አመት ሙሉ አብራችሁ ነው የምታድሩት። በጣም ማለት አዲስ አበባ ከመጣችሁ አብራችሁ ነው የምታድሩት፣ አብራችሁ ነው የምትሉት ግን ቡታ ድረ እያላችሁ እንኳን ልክ እንደ ሎርማን ቤተሰብ አብራች ነው የምትውሉት፣ አብራችሁ ነው የምትበሉት፣ ማታ ነው የምትለያዩት። ቀረጻ አለ ምን አለ፣ ያ ማለት እኮ በጣም ትላመዳላችሁ። የሰው ልጅ ግዴታ አመታት ስለተቆጠረ አይደለም። ገባችሁ አይደለም? አብርሽ ግን ምን እያለ ነበረ? እኔ እኮ ልክ ሩታ አለ፣ የእውነት ለመናገር አብርሽ፣ አንተ ምታወራ ቃላቶች አነጋገርን ቻል አነጋገር ማችል ከሆነ የእውነት ለመናገር አታውራ እያለ ነበረ። ምን እንደ ታውቃላችሁ፣ እኔና ሩታ እኮ በጣም አስራ ሁለት አመት እንዴ አስር አመት እንደኖርን አድርጋ ነው እሷ እየተናደደች ያለችው እየተናገረችኝ ያለችው። እንዴ አንድ ቀን በቂ ነው። ምስቴናት ብለህ ካገባሃት ባሌ ነው ብላ ካገባችሁ አንድ ቀን ወይም ደግሞ አንድ ሳምንት በቂ ነው። በአንድ ሳምንት ተውውቅ በቂ ነው። በቃ ግዴታ እኮ አመት ምህረት ስለተቆጠረ አይደለም። ባሌ ነው ብዬ ጮክነ ብዬ የሚይዘውና ምቆጣው ወይም ደግሞ አመታት ስለተቆጠረ አይደለም። ባልና ምስት ሆናችሁ እንትን ምትሉት ማለት ነው እንዴ አመታት በቂ ነው። አመት ውስጥ ስንት ህይወት እንትን አለ። አመት ውስጥ ካንተ ጋር የምታሳልፍ ህይወት ቀልድ ነው እንዴ? ካንተ ጋር የምታሳልፍ ጊዜያት ቀልድ ነው ለሷ አደለም። መስዋዕት አለኩ ጊዜ በዛ ጊዜ እንኳን ማለት ነው አንድ ቀን እንኳን ተደስታ ሊሆን ይችላል። ሁሌ እንዳለቀሰች ነው። ሁሌ ሚዲያ ላይ እንደመጣች እንደተሰደበች ነው። የአመት ሁላ ስትፈጅ ማለት ነው። ገባ አደለ? ስለዚህ ያ ቀን ትንሽ አደለም ለሩታ። ገባ አደለ? የከፈለችው መስዋዕት ትንሽ አደለም። ለአንተ ትንሽ ሊመስል ይችላል ሶ አመታት ወይ ነው ብዙ አመት አልተዋወቅንም፣ ምናምን ለዚህ ነው። እንዴት ነው የምትቆጠም? እንደዚህ አይባልም። ደጋግመ ብለሃል። እንደዚህ አነጋግር፣ አታውራ። ሚዲያ ላይ ማለት ነው አብረሽ ግን በምታወራ መልኩ አውራት። ሶ ግን በዚህ ልክ ደግሞ አታደርግ። ሩታ ደግሞ ትክክል ናት። ጊዜ ከዛ በፊት በጣም ብዙ ጊዜ መጥታለች። ሶ ምንድነው ወዳጅነት ባርክ ብዙ ጊዜ መታለች የዛ ጊዜ በስነ ስርዓት ማለት ነው። ውጥር ከመሆን ወይም ደሞ ኦዲንስ ለሷን እያበረታታት ነው ምናምን ከማለት ይልቅ ሩት ተና ጥፍቻለሁ ታም እንኳን አልጠየካትም። እንኳን ቤት አበባ ይዘም ልትመጣ ስን ስንት ብር ነው አበባ ኢትዮጵያ ውስጥ ንገሩኝ ማለት ነው አራት አራት መቶ መቶ ብር መሰለኝ፣ በፊት ማለት ነው። አሁን መቶ ብር ገብቷል። አንድ ቀይ አበባ መሰለኝ በፊት 15 ብር ነበር እኔ ማቆ ወይም ደሞ 20 ብር እንደዛ ነበረ። ግን አሁን ኑሮ ተወደደ ከተባለ በኋላ መቶ ብር ነው እና አራት መቶ ብር አበባ አይደለም ይዘህ መተህ፣ ይሄ አበባ ይዤልሻለሁ ልትል ማለት ነው። ወይም ደግሞ ጽጌረዳ በጥሰ ሶ አበባ ያ አቤል ራሱ የአበባ ትርጉም አታውቅም እንደ እያለ ነበር ለአቡሽ ማለት ነው። የአበባ ትርጉም ለሚገባው ይገባዋል። በዚህ ውጥር ውጥር ተብሎ ወይም ደግሞ ከአንገት በላይ ይቅርታ አይደለም አበባ። አበባ ማለት ከልቡ ለሚያፈቅራት ከልቡ ለሚወዳት ከልቡ ይቅርታ ለሚጠይቅ ሰው ነው አበባ ገባችሁ አደለ? የእናንተን አበባ ቀቅላችሁ ብሉ፣ ወይም ደሞ ሽቶ ተቀቡ። ቀቅላችሁ ማለት ነው ውሃውን አጥላችሁ ለቅማችሁ፣ ሽቶ ተረጩበት። ገባችሁ? የአበባ ትርጉም ካወቃችሁ እናንተ ማለት ነው። ነገር ግን ጊዜ አልፏል። በጣም ብዙ ጊዜ ደጋግማ እሩታ መጣለች። እዛ ጊዜ ይቅርታ ጠይቀ፣ ይቅርታን አምነ፣ ይቅርታ መጠየቅ ትችል ነበር። ትላንት ወዲያው እንኳን እሩታ ምን እያለች ነበረ? ይቅርታ ከልቡ አይደለም እየጠየቀኝ እያለች ነበረ ማለት ነው። ይቅርታ ከልብ ብጠይቅ ነው እስካሁን እሩታ ቤት ገብታ ነበረ። እስከ እና አቡሽ አቡሽ ግን ማን ነው? እኔ አፍቀራለሁ በቃ አቡሽ የኔ ነው። ሰምታችኋል። አንድ ወዲን የእኔን እንደትሉ ማለት ነው። በተረፈ ሰላማችሁ ይብዛልኝ። በቃ እንዴ ብዙ ካወራው ማለት ነው። በቃ የሆዴ እንዳለ ነው የሚወጣው። ሰላማችሁ ይብዛልኝ።